ወደዛ ከመሄዳችን በፊት እዚ ጋ የሰዎችን የሐጃጆችን ንያ የምንለይበት ቦታ ላይ ደርሰናል ማለት ነው። ያ ምንድን ነው? ተመቶዕ የነየቱ ሰዎች ጠዋፈ ሊፋዳን ጨርሰው ያው የሐጁ ሳዕይ ይገባሉ፣ ወደ ሳዕይ ቀጥታ ይገባሉ ከጠዋፈ ሊፋዳ በኋላ ማለት ነው። ግን እፍራድ የነየቱ ሰዎች ሐጅን ብቻ የነየቱ ሰዎችና ሲገቡ ወደ መካ ሲገቡ ጠዋፍ አድርገው የመግቢያ ጠዋፍ አድርገው ከዚ ከመግቢያ ጠዋፋቸው ቀጥለው ሳይ አድርገው ከሆነ በይነ ሰፋ ወልመርዋ ሳይ አድርገው ከሆነ ዛሬ እፍራድም የነየተ ቅራንም የነየተ ሁለቱም ንያዎች፣ ቅራንም የነየተ እፍራድም የነየተ፣ እፍራድ ማት ሓጅን ብቻ የነየተ፣ ቅራን ማት ሓጅና ዑምራን አንድ ላይ ጨፍልቁ ለማድረግ የነየቱ። እነዚህ ሁለት ንያዎች የነየቱ ሰዎች መጀመሪያ ሲገቡ ጠዋፈ ልቁዱምን አድርገው መግቢያ ጠዋፍን አድርገው በዛው ቀጥለው ሳይ አድርገው ከነበረ በይነሰፋ ወልመርዋ ሳይ አድርገው ከነበረ ዛሬ አስረኛው ቀን ላይ ጠዋፈል ኢፋዷን ብቻ ነው የሚያደርጉት። ወደ ሳይ መሄድ አይጠበቅባቸው። በቃ የነሱ ሳይ ቀድሞ ስላደረጉት ቀድሞ ከጠዋፈል ቁዱም ጋር አብሮ ስላደረጉ ዛሬ አይጠበቅባቸውም። ነገር ግን ሲገቡ ጠዋፈል ቁዱምን ማድረግ በእነሱ ላይ ግዴታ አልነበረም። እፍራድና ቂራን የነየቱ ሰዎች በዘጠኛውም ቀን መምጣት ይችላሉ፣ ወደ ሐጅ ማለት ነው። በስምንተኛውም ቀን መጥተው ቀጥታ ወደ ሚና መግባትም ይችላሉ ቂራንና እፍራድ የሚነይቱ ሰዎች። ስለዚህ መጀመሪያ ጠዋፈል ቁዱምም አድርገው ወይ ሳይ ካላደረጉ ወይም ጭራሹም ጠዋፈል ቁዱም ሳያደርጉ ሳይም ሳያደርጉ እንደመት ከሀገራችን እንደመጡ ቀጥታ ወደ ሚና ወይም ወደ ዓረፋ ቀጥታ ሂደው ከሆነ ዛሬ ጠዋፈል ኢፋዳን ካደረጉ በኋላ ሳይ ያደርጋሉ፣ የሐጁን ሳይ ያደርጋሉ ማለት ነው። ስለዚህ አሁን ቀጥታ ወደ ሰዕይ ነው የምንሄደው። ወደ ሰዕይ ስንሄድ ምን እያለ እንሄዳለን? እነ ሰፋ ወልመርወተ ሚን ሸዓኢሪላህ የሚለውን ብለን አብደኡ ቢማ በደ አላሁ ቢሂ እያል እንሄዳለን። ያው ሰፋና መርዋን ባለፈው በዚህ ፕሮግራማችን በምስል ለማሳየት ሙከራ አድርገናል። በባለፈው የሆነ ሰፋ ማለት ይቺ ነች እንደ ምሳሌ መርዋ ማት ነው ብለን ያሳየነዋል። ልክ እንደዛ አሁን ያው ራሱን መድገም ነው የሚሆነው። ዞር ብሏችሁ ዩቲዩብ ላይ ታገኝታላችሁ። ጀዛኩሙላህ ኸይራን። በዚሁ በአፍሪካ ቲቪ ዩቲዩብ ማለት ነው። ሰፋ ዳገት ላይ ከፍ እንወጣለን። ልክ ሰፋ ጋር እንወጣና ፊታችንን ወደ ካዕባ እናዞራለን። ያው ዳግ ወደ ሰፋ ስንሄድ ምድሩ ሊገጥመን ይችላል፣ ፎቅ ላይ ሊገጥመን ይችላል፣ ሌላ ሁለተኛ ሶስተኛው ፎቅ ጣራ ላይ ሊገጥመን ይችላል ሰፋ። ስለዚህ አቅጣጫው እንቅጣጫን ወደ ካዕባ እንቅጣጭና ከዛን ድዋ እናደረጋለን ስንጀምር ሶስት ጊዜ፣ አላሁ አክበር አላሁ አክበር አላሁ አክበር። ከዚያ ላኢላሃ ኢላ ላህ ወሕደሁ ላ ሸሪከ ለሁ ለሁ ልሙልክ ወለሁ ልሓምድ ዩሕይ ወይሚት ማለትም ይቻላል፣ ወይም ደግሞ ወሕደሁ ላ ሸሪከ ለሁ ለሁ ልሙልክ ወለሁ ልሓምድ ወሁወ ዓላ ኩል ሸይን ቀዲር ላኢላሃ ኢላ ላህ ወሕደ አንጀዘ ዋዕደ ወነሰረ ዓብደ ወሃዘመ ልህዛበ ዋሕደ የሚለውን እንልና ከዛ ድዋ እናርጋለን። ከዛ አሁንም እንደግማለን ዝክሩን፣ አሁንም ድዋ እናርጋለን። አሁን ዝክሩ እንደግማለን ድዋ እናደርጋለን። ከዛን ወደ መርዋ እንወርዳለን ማለት ነው። ወደ መርዋ ስንሄድ መሐል ላይ አረንጓዴ ማብራት እናገኛለን። ከላይ ጣራው ላይ አለ። በሁሉም ፎቅ ላይ አለ። አረንጓዴ ማብራት ጣራ አለ። ምናልባት የመጨረሻ ጣራም እሱም አለው፣ እሱም ጣራ አለው። የመጨረሻውም ጣራ አለው። እሱም አረንጓዴ ማብራት ስንደርስ እንሮጣለን። ያው በዛሬው ቀን በአስረኛው ቀን እንደ መጀመሪያው አይደለም በደንብ መሮጥ የሚቻልበት አይመስልኝ። በጣም የሰው ብዛት ስላለ ማለት ነው። ግን በቃ ሙከራ እናደርጋለን ዚ የመሮጥ እንደዛ እዛው ባለብንበት ሙከራና ያው ሴቶች አይሮጡም። ሴቶች አይሮጡም። ወንዶች ናቸው የሚሮጡት። እስከ ቀጣሩን ጋር የማብራት እስካቀስ እንሮጣለን። ከዛ ቀስ ያል እንሄዳለን። መርዋ ላይ እንወጣለን። አሁንም ፊታችን ወደ ካባ ዙረን ሰፋ ላይ ያደረግነ አይነት ዝክር እንልና ዱዓውን ራሱንም ይሁን ሌላ ዱዓ መድገም እንችላለን። በሰፋና በመርዋ መሃል በምናደርገው ጉዞ ዝክሮችን፣ ዱዓዎችን፣ ቁርአንን፣ ሰላት ለነቢይን፣ የተለያዩ ዒበ ተክቢራን ማለት ይቻላል ነው። አሁን ወደ መርዋ ስንሄድ አንድ ነው፣ ወደ ሰፋ ስንመጣ ሁለት ነው። ሶስት፣ አራት፣ አምስት፣ ስድስት፣ ሰባት መርዋ ላይ ያልቃል። መርዋ ላይ ከጨረስን በኋላ አሁን በቃ ጠዋፈል ኢፋዳን ከነሳዩ አጠናቀቅን ማለት ነው። ቀጥታ ጉዟችን ወደ ሚና ይሆናል ማለት ነው ወደ ሚና ይሆናል። ኢንሻላህ ጉዞ ወደ ሚና። ለበይከ አላሁመ ለበይክ ለበይከ ላ ሸሪከ ለከ ለበይክ ኢንነል ሐምደ ወኒዕመተ ለከ ወልሙልክ ላ ሸሪከ ለክ። ጉዞ ወደ ሚና ወደ ሚና እንጓዛለን። ወደ ሚና አሁንም ስንጓዝ ካለው ተጨባጭ አንጻር ታክሲ ልናገኝ እንችል ይሆናል። መኪና ማግኘት በጣም ይከብዳል። በእግር ነው የሚሆነው፣ ብዙ ጊዜ በእግር ነው ጉዞ ነው። ምናልባት ግን እዚጋ ትንሽ እንደ ምክር ምሰጠው ነገር ምን አለ፣ ሰዓቱ ካረፈደብን፣ ዋናው በአስረኛው ቀን ምና መሄድ ግድ መሄድ ያለብን አዳር ነው ሚና ገብተን ማደር አለብን። ነው በቃ አስረኛውን ቀን ጠዋፈል ኢፋዳን ከጨረስን በኋላ ሚና ገብተን ማደር አለብን። ሰዓት ካለን ወደ ማረፊያችንም ሂደን ልብስ መቀየር ሊሆን ይችላል። በተለይ ኢሕራም ልብስ ሳትይዞ የወጣችሁ በኢሕራም ልብስ ያላችሁ ወደ ማረፊያ ቦታችሁ ቤርጋችሁ፣ ማለት ሄዳችሁ ልብስ መቀየር ይቻላል። መድኃኒት ያለቀበት መያዝ ይቻላል። ምግብም በሶ ነገር ምናምን መያዝ ይቻላል። አይ በጣም ደክሞኛልና አረፍ ልበልና ከአስር በኋላ ወደ ሚና ሄዳለሁ ያለ መሰ መሆን ይችላል። ምግብም ያልተመቸው ካልዛው በሐረም ዙሪያ ያለው ምግብ ቤቶች መመገብ ይችላል። ዋናው ግዴታው ምንድን ነው? በዛሬዋ ቀን ሚና ገብቶ ማደር ግድ ነው ነው ስለዚህ ይህን ሀጃዎቻችሁን ከፈጻጸማችሁ በኋላ ጉዞ ወደ ሚና መሆን አለበት ሚና ተገብቶ መታደር አለበት ወደ ሚና እንሄዳለን ሚና ስንሄድ ያው መሄድ ሚና ማደር ነው በጊዜ የገባን እንበል ለምሳሌ ሚና ማታውንም ሚና ሆን እንበል ለምሳሌ ሚና ዙሪያ ውስጥ ወሳኝ የሆነ ቦታ አለ ሊያመልጠን ማይገባ ያም መስጂድ አልኸይፍ መስጂድ አልኸይፍ ማለት እዚህ ምስሉ ላይ የምታዩት መስጅድ ነው። ይህ መስጅድ ልኸይፍ በጣም ታሪካዊ መስጅድ ነው። ብዙ አንቢያዎች ሚና ላይ ሐጅ ሲያደርጉ መስጅድ ልኸይፍ ላይ ነው ያረፉት። ረሱሉ ሰለላሁ ዐለይሂ ወሰለም እዛውን ያረፉት። ያው አጠገቡ ነው ጀመራቶች ማሉት እዛው መስጅድ ልኸይፍ አጠገብ ነው ያለው። መስጅድ ልኸይፍ ልዩ ፈዳኢሎች አሉት፣ በጣም ታሪክ አለው። መስጅድ ልኸይፍን በተቻለ መጠን ሂደን ብንሰግድ በጣም ተመራጭ ነው። ያው አደራ መላችሁ ነገር ሁልጊዜም ቢሆን ምንድን ነው ሰነዳችሁ እንዳትለቁ፣ መታወቂያችሁ ምናም እንዳትለቁ። ምክንያቱም መስጂድ ኸይፍ ስትገቡ ገና ትጠየቃለች፣ ሰነድ ትጠየቃለ፣ የሐጅ ማስረጃ ትጠይቃለ፣ ወይም እጅ ላይ ያለው ወይም አንገት ላይ የሚጠለቀው ነገር ይጠይቃል። መስጂድ ፍ መግባት በጣም ወሳኝ። በተለይ ዓረብኛ የምትችሉ አዳራ ባካች ዘገብታችሁ የሆነ ሰላት ስገዱ። ሴቶችም ወንዶችም መስጂዱ ሁለቱም ሆና፣ መስጂዱ በጣም ግዙፍ ነው፣ ትልቅ ነው መስጂዱ። መሓደራ ይደረጋል፣ ዳዕዋ ይደረጋል። በዓረብ ትላልቅ ዑለማዎች ሳዑዲ ላይ አሉ የሚባሉ ዑለማዎች ዳዕዋ ያደርጋሉ፣ መሓደራ ያደርጋሉ። ተክቢራው አለ። በቃ ነሻጣው ልዩ ነው በጣም በጣም ደስ ይላል። ድንኳን ትንሽ ጠበብ ትል የለ እዚ ገብታችሁ ከልቁን ስታዩት በቃ ልዩ ማሓባ ይሰጣል፣ ልዩ ፍቅር ይሰጣል። ለሐጁና መስጅደ ልከይፍ ሚና ላይ መስጅደ ልከይፍን ብኡኑ ሰላት ከቻላት ሁልጊዜ ምንውን ይችላል ብኡኑ ሰላት ብቻ እንዳመልጣቸው አደራ እላለሁኝ። ከዛን ቀጥታ የምትሄዱት ወደ ሚና፣ ወደ ማረፊያ፣ ወደ ድንኳን ኢትዮጵያን ሑጃጆች ወዳረፉበት ድንኳን የምትሄዱት አሁን ከተጨባጭ ምን ሊከሰት ይችላል? መጠፋፋት ሊከሰት ይችላል አንዱ ከአንዱ ሊጠፋፋችሁ እናት፣ አባት፣ ልጅ፣ ወንድም፣ ጓደኛ መጠፋፋት ሊከሰት ይችላል። ወደ ሚና ወደ ድንኳናችሁ መመለስም ደግሞ አቅጣጫው ሊጠፋባችሁ ይችላል። ሁሉም ድንኳን ተመሳሳይ ነው። ስለዚህ መጀመሪያ ቁጥሩ መያዝ ብያችሁ ነው ነበር፣ ሎኬሽን መያዝ ቁጥሩን መያዝ። እችኛው ደግሞ ካለች ምልክት መታወቂያ ላይ ሚና የት ቦታ እንደምታርፍ ተጽፎባታል፣ እና ለፖሊስ ታሳያላችሁ። ወይም አቅጣጫ ጠቋሚዎች አሉ ካርታውን ብለን የሚያውቁ የሚናን ለነሱ ታሳያላችሁ። በዚህ በዚህ ግባ በዚህ ግባ ይላሉ። በዛ መሰረት ወደ ድንኳናችን እንሄዳለን። ድንኳናችን ገብተን ርፍ ማለት ይቻላል። ማለት የብዙ ቀን ድካማችን ማውጣት ይቻላል። ሚና በሚኖረን ቆይታ ምንድን ነው የምናደርገው? ሚና በሚኖረን ቆይታ ተከታይ ነጥቦችን እንከውናለን። ሚና ገባን፣ ደረስን፣ ሚና ደርሰናል። እንግዲህ ድንኳናችን ላይ ገብተናል። ወቅቱ ማታ ነው ማለት ነው። በማታው ጊዜ ሚና ምን እናደርጋለን ነው ቁራን መቅራት፣ ዳዕዋ ማድረግ፣ ዳዕዋ ማዳመጥ፣ ዝክር መዘከር፣ ተክቢራ ማለት ይኖሩብናል። እርስ በርስ መመካከር፣ መወያየት፣ መተዋወቅ። አጠገብ ያለው ሐጅ ከኢትዮጵያ ከተለያዩ አካባቢ መጣ ነው፣ ከውጭ መጣ ሊኖሩ ይችላል። እርስ በርስ መተዋወቅ፣ ሐጅ ትልቁ ፋይዳ፣ ትልቁ ጥቅም መተዋወቅም ጭምር ነው መግባባትን ጭምር ነውና፣ የመግባባት የመተዋወቅን ስራ የሚሰራበት ዒባዳ እያደረግን ምንተኛ የተኛ ሰው ይኖራል። የአንድ እርስ በርስን ሐቅ መጠበቅ፣ አንዱ አንዱን ሐቅ መጠበቅ፣ አንዱ አንዱን አለመበደል ጥንቃቄ ማድረግ የሚገባን ቦታ ላይ ነው የምንሆነው። እንሻ አላህ እንግዲህ ዛሬ አስረኛውን ቀን ውሏችን እስካሁን ያየ ነው ይመስላል። አዳራችንም አሁን የጠቀስኩት ይመስላል። አስራ አንደኛውን ቀን ደግሞ አድረን ዛሬ አስራ አንደኛውን ቀን ምንድን ነው ምንተገብር የሚለውን በ11ኛው ቀን እንገናኛለን። ለዛሬው በዚህ ብቃን። ወሰላሙ አለይኩም ረህመቱላሂ ወበረካቱህ Thank